ታስቢው መቼም ለካብ ተምተ እንዴት ለክሳው ለኮ ይሄን ነገር በዚህ ያድርጋ ትዩ ሂድ ትዩዋለሽ፣ እንጂ ወላ ከከብታ አይተናነሱም እኮ ጭንቅላት የላቸውም። ስለዚህ አንቺ ደግሞ ለእንደዚህ አይነት ሰው ንቀሽ መተው ነው እና የሰራውን ስራ ላለማየት እኔ ብሎክ አድርጊያለሁ። መናደድ ካልፈለግሽ ብሎክ የሚለውን ተጠቀሚው እሺ እንጃዬ ቡነቶን እኮ ነው አንድ አንዶቹ ማለት ነው እያ አሁን እኔ እሙ እኔ ጋር ትግባቢ ያለሽ እምትሰሪውን አውቃለሁ። መጥፎ ነገር ስትሰሪ እኔ ታይማት አለብኝ። እነሱ ግን ይሸፋፋናሉ። እግዚአብሔር ብዙ አሉ ዋሽቶ እየሸፋፈኑ ላይ ላይ እንትን ውስጥ ለውስጥ እባብ ነው ላይ ላይ እርግብ መስሎ እንትን የሚለው ለሁላችንም እዚህ ሚዲያ ላይ ያለህ የልባችንም የሚያውቀው አላህ ነው። እና ውስጣችን ሌላ እጃችን ሌላ ከሆነ እዚሁ በዚሁ ሰው ላይ የምንሰራው ተንኮል እዚሁ በዚሁ ያዋርደን፣ ሌላ ምንም አይደለም። እኔ ማናቸውም ቶች ላይ የሚደረገው ነገር አንዷ የምትገባ ብሩኪን እየዘጋዘበች ነው። ከዛ እኔ ገብቼ ፈጣሪ የማይወደው ስራ ከመስራት ብሩኬንም ሀይሜንም አትይ እንደዚህ አታድርጊ አልኳት። ወዲያውኑ ደለጠች። ይሽ ማዘብለት እንዲህ አይነት ሰዎች ደፋር ናቸው አይገርምሽም አይናቸው በጠው በጨው አጥበው ነው የሚመጡልሽ እንደዚህ እኮ ናቸው ስለዚህ አሁን እኔ ምሳሌ አሁን እዚህ ጋር ቃሉ ያወራሁት ነገር ቅር ማለት የለባትም። ለምን ሁሉም ቦታ ልጅቷ ይደረቆ እየገባች ማለ እነ ልውሎ ቤት እያውቃሉ ጠንቅቆ እያውቃሉ በነገራችን ላይ እኮ ቅድም ከእናንተ ጋር የነበረችው እሷ አይደለችም ሌላ ናት በእሷ ስም በእሷ ፕሮፋይል የምትጠቀም ኢትዋ ደረቋ ያውቃሉ እኮ ታውቃታለች እኮ ማዚ ውዴ ገብቶኛ፣ ላይ ቅድም አብሮ ተቀምጦ ነበረች ገስት ላይ ስትወርድ ያው እሷ መስላ ነው እንጂ እሷ አይደለች። አዎ እሱ ግን እነሱ አሁን እሱ ጋር ለምንድን ነው እንደዚህ? ችማዛ ለማንኛው ማንቺ ፏ ይሽውረጂኒእዚህ እንዴት ናችሁ? ደህና ናችሁ? ስራ፣ ጤና ሁሉ ሰላም አማናችሁ ፍቅሮቼ ማሮቼ ትላለች። እንትን ሀቢባ አለን ደህና ነሽ ሎጣኔ ነው ማዚ፣ ለምን እንደወጣችሁ እኔ ሼር አርግታለሁ። ለምን እንደወጣችሁ ኢሚ ቲጂ ማለት ነው። ምን አድርገሻል? ቅድም እኮ እንትና ማነች? ዘዲ ማለት ነው የሞተችውን ልጅ ዘቅዝቀሻል እንዴ? ወይ ሰኒ ባላ፣ በቃ እሱን እዚህ ጋር እንዳታነሱ። ጨርሰዋል፣ ሰኒ የኔው ታንሲታ። ለኔ ተገናኘም እኮ ነው። ጨርሰዋል ከአብዬ ጋር ጨርሳችኋል አትይ ቲጂ ጨርሳችኋል። ችግር የለኝም። እኔ ቆንጆ እንደዚህ አይነት ነገር እኔ እኮ ተጠይቄ ነበረና እሷን አላገኛትም። ካብዬ ጋር ጨርሰዋል። ሰኒ ቲጂ ካብዬ ከማንም ጋር ተነካኪ ውድ ምን ሆነች ነው? አደለም እኮ የምሬ ነው። እኔ ያልኩ ሌላ፣ እሷ የምትለው ሌላ። እግዚአብሔርን ኮ- ወዴት ወዴት እንደሚያዞሩት በቃ ትላንት የሆነ ነገር ትላንት አልፈዋል። ተውት፣ አሁን ሌላ መዘዝ ነው የሚመጣው። እንዴት ነሽ ድክመት? ደህና ነሽ? አለሁልሽ አለሁልሽ አለሁልሽ። እንዴት ነሽ አንቺ ድክመት? የሰብች ደግሞ ሌላ። እንዴት እንዴት ነሽ? ጭራሽ ሱሴ እኮ ዳንን የኔ ድክመትን ማለት ነው የኔ ድክመት ምናምን እያለች ነው ዩቱብ ላይ። በጣም ተናድጄ በጭንቅላ በግርግዳ ላይ ግግዋለሽ እንዴሰ

ልጆቿን ሰብስባ ትይዛለች፣ እዛ እዚህ እንዳይሄዱባት አው እንዳሄዱ እንዳይበላሹብኝ እንዳይበላሹባት፣ ቆንጥጣ ልጆቿን ታሳድጋለች። እናቴ ማለት ነው። ግረፊያቸው።

የምራ መለጠሽ ለእኔ እና ለህይወት ጸልይ፣ ያለን በቃ ተታወስን። እኔ ምልሽ ሰኒ ማለት ነው። አቡዬ ፀሐይ ነው ስሟ። አቡዬ አልኩኝ። አቦ አቡይ ነው። አቦቴቴ ነ አቦቴቴ ነው። አቡቴቴ ነው ወይ? ማን ነው አቡቴቴ? ፀሐይ ነው አቡቲቲ ጸባይ ነው። ሲማ እኒ ኩይ ጠፍታ ነው ብየ ላለው ለካ ስም ቀይራ ነው። አትፖስቲ ሙኩቲ አለች። ማፖስቲ ምን ስም ቀይራ እንትንም ብዙ አትገባም ገስት አትገባም።

የምታወጭላቸውን ስም ማለት ነው። ኧረ እባክሽ እነሱ የራሳችሁ አፍ የሚወጣ ሲም አለ የራሳቸው ሲያወሩ ማለት ነው። ይሄ ስም ነው እነሱ የሚገባው። ሌላ ቦታ ማንም አይሄድም። እሺ በኢንቦክስ ማለት ነው። ሾክ በይኝ። እሺ ጻፊልኝ። አላስቻለኝም። ኧረ ይሄ ነገር አይ እኛ እኮ ብዙ ሰው የተቀመጠበት አንድ ቀን እኮ ያወጠነው ስንት ሰው ያለበት ቦታ ነው ሶስት መቶ ሰው ያለበት ቦታ ነው። እኛ እነ መቅዲ ብዙ ሰው ተሰብስበን ቦጋሌ እና ስቻለ እያወጠ ነው። አሁን እንደዛ እንዳትያቸው አንቺ። አንዴ ተቀይሯል እኮ ተቀይሯል። የምር እንደዛ እንዳትያቸው፣ አረ እባክሽ። እንደዛ ትላቸው ማናቸው? እንደዛ እንዳትላቸው። በጣም ነው እኮ ሚያናድዱት

ተይ ሰኒ፣ በቃ አሁን እኮ እንዲቆም ማዘ ገብታ ተናግራለች። ተይ አሁን እኮ ያልሰማ ሰው ይስማ ብሎ ማለት ነው። መሄድ ያለበት ቦታ ይሄዳል። መሄድ ያለበት ቦታ ይሄዳል። ያልሰማ ሰው እንዲሰማ ማድረግ አለበት ሰኒ ማለት ማን ቤት እንደምገባ ሰኒ ከሊ ወሊ ድጅቷን እስክሪንሹት አድርገሻ፣ ማን ቤት እንደምትገባው ማን ቤት ገብታ ኮሜንት እንደምትጽፋ፣ አዎ።